የክረምት የብርዱ ወቅት ወይም ደግሞ የዊንተር ሲዝን ሲመጣ ጉንፋን የሚያጠቃን የተለያዩ በቫይረስ ሊመጡ የሚችሉ በሽታዎች የሚያጠቁን ምክንያቱ ምንድን ነው? አለርጂ የመሳሰሉት የተለያዩ ህመሞች ያጋጥሙናል። የክረምቱ ወቅት ወይም ደግሞ የዊንተር ሲዝን ሲመጣ ምክንያቱ ለምን እንደሆነ አስባችሁበት ታውቁ እንደሆነ አላቅም። ሶስት ምክንያቶች ነግራችኋለሁ። ሶስተኛው በጣም ኢምፖርታንት ነው፣ የዚህ ቪዲዮ ዋና ዓላማ ነው። አንደኛ፣ የተፋፈነ ስለሚበርደን ቤታችን ዝግድግት ነው የምናደርገው። ቬንትሌትድ አይሆንም። ስለዚህ በተፋፈነ ኢንቫይሮንመንት ደግሞ ኢንፌክሽኖች በቀላሉ ከሰው ወደ ሰው ይተላለፋሉ። ሁለተኛ በጣም ቀዝቃዛና ድራይ የሆነ ኢንቫይሮንመንት ለቫይረሶች ለመራባት ምቹ ነው። ሶስተኛውና ኢምፖርታንቱ ኢሙኒቲያችን ስለሚደክም የሰውነታችን የበሽታ የመከላከል አቅማችን ይደክማል። ለምን? የፀሐይ ብርሃን በደንብ አናገኝም። የፀሐይ ብርሃን ስለማናገኝ ቫይታሚን ዲ3 በደንብ አናገኝም። ቫይታሚን ዲ3 አለማግኘት ኢሚኒቲችንያችን ደከም ያደርጋል። ሰው በተለያዩ ጊዜያት ቫይታሚን ዲ3 በተመለከተ ብዙ ቪዲዮዎች ሰርች ያለሁኝ ሰፕሊመንቶችን ማስተዋወቂ ያለሁኝ ከዚህ ቀደም አንድ ተለቅ ያለ ዶዝ ያለው ቫይታሚን ዲ3 እና ቫይታሚን ኬቱ አንድ ላይ የያዘ ፕሮደክት አስተዋወቂ አነስት ያለ ዶዝ ያለው ነገር ብታስተዋወቅ ብላችሁ ጠይቃችሁ ነበረ። አስር ሺህ ኢንተርናሽናል ዩኒት ቫይታሚን ዲ 3 እና የኬቱ መጠኑ ደግሞ 200 MCG ሆነ ነበረ። ከዚ በፊት ያስተዋወቁት። ይሄኛው ግን 5000 ዩኒት 5000 ኢንተርናሽናል ዩኒት የቫይታሚን ዲ3 እንደዚሁም ደግሞ 100 ብቻ MCG የቫይታሚን ኬቱ ኮምቢኔሽን የተሰራ ነው። ሶ ቫይታሚን ዲ3 በደንብ አናገኝም በክረምቱ ወቅት። እዚህ አሜሪካ ላይ ህፃናት ራሱ ሲወለዱ፣ እኔ ከዚህ በፊት ቫይታሚን ዲ 3 ለህፃናት ስጡ ሲባል ሰምቼ አላውቅም፣ እና አሁን እዚህ አሜሪካ ስመጣ ነው ያበቃ ማለት ፀሐይ ብርሃን ስለማይገኝ በተለይም በክረምቱ ወቅት የሚወለዱ ልጆች የቫይታሚን ዲ3 ለህፃናት ሁላ ይሰጣል። ይሄ ለህፃናት የሚሰጥ ነው እያልኩ አይደለም። የህፃናት ዶዝ ራሱ የቻለ ነው፣ በሐኪም ነው የሚታዘዘው። ይሄ ሰፕሊመንት ግን የተለያየ ነውን ማለት ነው እና ለኢሚዩኒቲያችን እጅግ በጣም ጠቃሚ ነገር ነው። ቫይታሚን ዲ3 ኮሌካልሲፈሮል ባዮአቫይላብል የሆነ ሰውነታችን በትክክል ሊጠቀሙ የሚችለው አይነት ቫይታሚን ዲ3 አይነት ምን ነበር የቫይታሚን ዲ አይነት ቫይታሚን ዲ3 የሚባለው ኮሌካልሲፈሮል ነው። ቫይታሚን ዲ ስለተባለ ብቻ ሁሉም ሰውነታችን በትክክል አብሶርብ አድርጎ ይጠቀሟል ማለት አይደለም። ይሄኛው ግን ትክክል ሰውነታችን ሊጠቀሙ የሚችለው አይነቱ ነው ማለት ነው። ሶ ምንድነው ቫይታሚን ዲ3 እና ቫይታሚን ኬ2 አንድ ላይ መሆናቸው የሚጠቅመን ምንድነው? ለአጥንታችን ጥንካሬና ለጥርሳችን ጥንካሬ የቫይታሚን ዲ3 እና የቫይታሚን ኬ2 ኮምቢኔሽን አስፈላጊ ነው ቢካዝ የአጥንት ጥንካሬና የጥርሶቻችን ጥንካሬ የምናገኘው በቂ የሆነ የካልሲየም አቅርቦት ሲኖረን ነው። ካልሲየም ከተመገብነው ምግብ ላይ አብሶርብ እንዲደረግ ደግሞ ምን ያስፈልጋል? ቫይታሚን ዲ3 ያስፈልጋል። ቫይታሚን ዲ3 ከተመገብነው ምግብ ላይ ካልሲየም አብሶርብ እንድናደረግ ይረዳናል። አብሶርብ ያደረግነው ነው የት ነው የሚሄደው? ከዛ በኋላ የደም ስሮቻችን አርተሪዎች ውስጥ ሄዶ ይቀመጣል። ቫይታሚን ነበር ካልሲየሙ ማለት ነው በቫይታሚን ዲ3 አማካኝነት አብሶርብ የተደረገው ካልሲየም አርተሪ ላይ ሄዶ ይቀመጣል የደም ስሮቻችን ላይ ሄዶ ይቀመጣል አርተሪ ላይ ዝም ብሎ ቁጭ ካለ አንደኛ ለአጥንቶቻችንና ለጥርሶቻችን የሚፈለገውን ጥንካሬ አይሰጥም ሁለተኛ እዛ ረጅም ሰዓት ሲቀመጥ ለአርተሪዎቻችን ጤና ጥሩ አይደለም አርተሮስክለሮሲስ የሚባል አርተሪዎቻችን ብለድ ቬዝሎቻችን ሃርድን የሚያረግ የጤና ችግር ይፈጥርብናል እሱ ደግሞ ለልባችን ጤና ጥሩ ነገር አይደለም ሶ ከአርተሪዎቻችን ከብለድ ቬዝሎቻችን ውስጥ ያለው ካልሲየም ወደ አጥንቶቻችንና ወደ ጥርሶቻችን እንዲገባ ደግሞ ቫይታሚን ማን ነበር? የኬቱ ጥቅም እዛ ጋር ነው የሚመጣው። ቫይታሚን ኬቱ ያ ኮምቢኔሽን ስትሮንግ ቦን ስትሮንግ ቲዝ እንዲኖረን ይረዳናል ማለት ነው። እና ኢን ጀነራል ቫይታሚን ዲ3 መምልበት ቫይታሚን ነው። በጣም ለብዙ ነገር ሄልፕ የሚያደርገን ለአእምሮአችን፣ ለሙዳችን በሽታ የመከላከል አቅማችን ለመጨመር ለአጥንቶቻችን ጥንካሬ፣ ለብዙ ነገር ማለት ነው። እና ለኮምቢኔሽን ሜክሲት ሞር ኢምፖርታንት ወይም ደግሞ ሞር የተሻለ የሚያደረገው ነገር ነው። በደንብ አንብቤያቸው ኢንቨስቲጌሽን ሰርቼ የራሴ የሆነ ታይም ወስጄ አንብቤ ካመንኩባቸው ነው ለእናንተ ማመጣው። ራሴ ወስጃቸው ራሴ ልወስዳቸው የተስማማሁባቸው ነው ለእናንተ ማመጣው ፕሮደክቶች በጣም ግሬት ፕሮዳክትስ እንደነ ሳፍሮን፣ እነ ማግኔዚየም፣ ቫይታሚን ዲ፣ ኦሜጋ ስሪ በጣም በርካታ ክራይንን በትክክል ሳይንቲፊካሊ የሚሰሩ እንግዲህ ፕሮደክቱ ሲሰራ የተባለው ነገር ይኑረው አይኑረው ላቡ ላይ ሄጄ ማየት አልችልም። ነገር ግን አለው ብሎ እስካሉ ድረስ ያ አለው የተባለ ነገር ግን እንደሚጠቅም ሳይንቲፊካሊ እንደ ነርስም ማቀው ነገር አለ። ፕላስ ውዛት አንብቤ የምጨምርበት አለሁ እና ያን ኮንፊደንስ እንዲኖራቸው በማመጣቸው ፕሮዳክቶች ኮንፊደንስ እንዲኖራቸው ስለምፈልግ ነው። እዚህ ጋር ዛሬ ያመጣሁላችሁ ፕሮዳክት፣ ከዚህ በፊት ኦሜጋ ስሪ ፋቲ አሲድን ፊሽ ኦይልን ለብቻው አስታወቂያችሁ አለሁኝ። ቫይታሚን ዲ ደግሞ ከሌሎች ፕሮዳክቶች ጋር አስታወቂያችሁ ነበረ። ቫይታሚን ዲ ስሪ እና ኦሜጋ ስሪ ፋቲ አሲድ ወይም ደግሞ ፊሽ ኦይል አንድ ላይ የያዘ ነው እና አሪፍ ፕሮዳክት ግሬት ፕሮዳክት፣ ምክንያቱም ለአጥንታችን ጤና ቢካዝ ሁለታቸውም ቫይታሚን ዲም ኦሜጋ ስሪ ፋቲ አሲድም ሁለታቸውም ፊሽ ኦይል ውስጥ የሚገኘው ማለት ነው። ሁለታቸውም ለኢሚዩኒቲያችን ጠቃሚ ነገሮች ናቸው። በሽታ የመከላከል አቅማችን ለመጨመር፣ ለአእምሯችን ደህንነት ወይም ደግሞ ሙዳችን ለማስተካከል፣ ኮግኒሽናችን ለማስተካከል፣ ለልባችን ጤና በርካታ የጤና ጥቅሞች የሚሰጡ ሁለታቸውም ግሬት ፕሮዳክት ናቸው። ለልባችን፣ ለአጥንታችን ቦን ስትሬንግዝ ማለት ነው። ሁለታቸውም ኢሚኒቲ በሽታ የመከላከል አቅማችን ለመጨመር ለአእምሮችን እና ሌሎችም በርካታ ነገሮች ልዘረዝር እችላለሁ። እና ይሄ ፕሮዳክት በጣም ኮንፊደንስ ያለኝ ፕሮዳክት ነው። እኔ የምወስደው ፕሮዳክት ነው። ወደ ስልሳ ጄሎች ወይም ደግሞ ስልሳ አካባቢ የሚጠጉ በውስጡ አሉት። በቀን እስከ ሁለት ድረስ እንድንወስድ ይመከራል። አደልት የሆነ ሰው ማለት ነው፣ ለልጆች አይደለም ፕሮዳክቶች ናቸው። እኔ እጠቀመዋለሁኝ። አሁን መውሰድ አልችልም የጾም ስለሆነ ማለት ነው። እና ጠዋት ስለሆነ ጠዋት ጠዋት ላይ ጾማለሁኝ። ኢንተርሚተንት ፋስቲንግ ሁሌ ስለማድረግ ፊሹ ደግሞ ይሄ። ሁሌም በዚህ አጋጣሚ መናገር የምፈልገው ነገር ቢኖር አሳ ስትገዙ፣ የተለያዩ ስቶሮች ሄዳችሁ አሳ ስትገዙ ዋይልድ ካውት ዋይልድ ፊሽ ነው መግዛት ያለባችሁ እንጂ ፋርም ሬዝድ እንዳትገዙ ነው የምመክራችሁ። ፋርም ሬዝድ ሳይሆን ዋይልድ ካውት የሚባል ነገር አንብቡ ማለት ነው። ስታነቡት ዋይልድ ካውት ፊሽ ላይ ፎከስ ብታረጉ የእኔ ሪኮመንዴሽን ነው። ሳይድ ኖት ነው እሱ። ይሄ ግን ዋይልድ ካውት ከሆኑ ፊሽ የተሠራ የነሱ ፋቲ ኦይል ነው ፊሽ ኦይል ወይም ደግሞ ፋቲ አሲድ ነው። እና እንደነገርኳችሁ ሁለት ፍሬ በቀን መውሰድ ይቻላል። ስልሳ በውስጡ አለ። ለአንድ ወር ሊያገለግል ይችላል። በጣም ቺፕ ነው፣ ውድ አይደለም። ይሄ ነው። በተረፈ ጥያቄዎች ካሏችሁ ጥያቄዎቻችሁ እዛ አስቀምጡልኝ። ይሄ ነገር ፕሮዳክቱ ካመናችሁበት እናንተ ማንበባችሁ ጨምሩ፣ እንዳልኩት እዚህ ውስጥ ሲሰራ አልነበርኩም ግን አለ ብለው አምጥታውታል አሉ የተባሉት ነገሮች ግን በትክክል ለጤና የሚጠቅሙ ነገሮች መሆናቸው ግን እንትን አለ፣ በቂ የሆነ ሪሰርች እና በቂ የሆነ ኤቪደንስ አለ። ቫይታሚን ዲ ምን ያህል ለጤና ጠቃሚ መሆኑ፣ ፊሽ ኦይል ወይም ደግሞ ፋቲ አሲድ ኦሜጋ ስሪ የሚባለው ምን ያህል ለጤና ጠቃሚ እንደሆነ በርካታ ሪሰርቾች ታገኛላችሁ። እና ይሄ ነገር ካመናችሁበት ሾፒንግ ካርቱ ጋር ላይ ሊንኩን አስቀምጥላችኋለሁኝ። በተረፈ ጤናችሁን ጠብቁ። አመሰግናለሁ።